ከበላማ ነገ ይወልብኛል ይሄን ከገዛ ይሄን ከልብስኩና ይኛል ንዛት መጀመሪያ ህይወትሽን ማስቀደም አለብሽ። እኛ ሀበሹ ችግራችን ምንድን ነው? ከሰውነታችን በላይ ቤተሰቦቻችን እናስቀድማለን፣ እና እኛ በኋላ ደግሞ እንወድቃለን ወይ ታምን እንሞታለን። ከዛ ቤተሰቦቻችን ያለ ጠዋሪ ያለ ቀባሪ እናቀራቸዋለን። እና ፕሊዝ ከአቅማችሁ በላይ አትስሩ፣ ከአቅማችሁ በላይ አትስሩ። እዚኛ አሁን ያለንበት ሀገር ስምንት ሰዓት ነው የምትሰራው በቀን ትምህርትም ቢሆን ስምንት ሰዓት ነው የምትማረው። ከዛ በላይ አትማረ በሳምንት አምስት ጊዜ ነው ሰው ቅዳሜና ሁድ ታርፋለ ከዚህ ውስጥ ጋር ደግሞ ስምንት ሰዓት ብቻ ነው የምትሰራው። ቢያንስ እረፍታር ቅዳሜና ሁድ ባታርፉም ለራሱ ግን አንድ ቀን ከሳምንት እረፍት መውሰድ አለባቸው። ጅምዓ ነው ሰኞ ነው ማክሰኞ ነው ግን እረፍቱ ውሰዱ። እናቴ ኬሎር ሰልፍ ጋይስ፣ በተለይ አረብ ሀገር ሴቶች ያላቸው ማርያም፣ ነገ አንድ ሰው የሚቆምላችሁ የለም። መጀመሪያ ሰውነታችሁን ተንከባከቡ። መጀመሪያ ሰውነታችሁን ውድዱ። ሰውነታችሁን አክብሩ። ከዛ በኋላ ሁሉ ነገር ትደርሱበት አላችሁ። የገና ነግመችን ምን አለ ገና። አብዛኞቹ የአረብ ሀገር ያሉ ሴቶች ከሰላሳ በታች ናቸው ከሰላሳ በላይ የለም እና እድሜ አላችሁ፣ ገና ነው። ግማሽ የሚያችሁ ለራሱ አልሄደባችሁ። ከዛ ደግሞ ተሰደብን ሶሻል ሚዲያ ምናምን ብላችሁ የምትበሳጩ ካላችሁ ደሞ እኛ እንደኛ ምናምን ያለው እኛ አህያን አንሰማ ብንሰደብም ብንረገጥም ትወንቲ ፎር ሀውርስ ኮሳችን ቢዘቀዝቁት ምንም አይመስለን። አንዳንዶቻችሁ ግን የሚሰማቸዋል። በተለይ አርባ ገላለ ሴት በጣም እንትን ነው። ሁሉን ነገር ቅርብ ላይ ነው በሆነና ባልሆነ ትበሳጫለች፣ ትናደዳለች፣ ትቆጣለች ምናምን እና ተሰደበ ምናምን ቤተሰብ ምናምን ብላችኋት እዚህ ሶሻል ሚዲያ ያለ ሕዝብ የተረገመ ሕዝብ ነው። ገባችኋት እዚህ ሶሻል ሚዲያ ያለ ሕዝብ ጥሩ ሕዝብ የለም። የተመታ ጭንቅላቱን የሳተ ያበደ ሕዝብ ነው ይሄ ሕዝብ። እናቴን ሰደባት አልሰደባት ቤተሰቦቼን ሰደባቸው አልሰደባቸው እኔን ሰደበኝ አልሰደበኝ ምን ያመጣልኝ ህይወት ላይ እሱ ተሰደብን ትንትን ሆነ ምናምን ብላችሁ አትበሳሉ አትመም። ኦኬ ደሞ አትበሉ። ይሄ አብዛኛው ሓበሻ ምን የሚለዋ እንደዛ አትበሉ አውሎ ታልቀሱ። ማርያም ማልቀስ ለራሱ ላይ አንድ መፍትሄ ነው፣ በጣም የሚቀልልህ ማለት ነው። እሺ ወገና አለም፣ ፕሊዝ ምክር አለ። ወድምን ለሰውል መክር ደስ አይለኝም። እኔም ለራሴ ሰው መክረኛ አልፈልግም ግን የሆነ እህታችን ላይ ስላየው በጣም እንትን ያለኛል። በጣም ያዝንኩትኝና እባች ባቀጁ ሰውነታችሁን ተንከባከቡ ፕሊዝ። ምን ያህል ገልፍጥሻል! ግልፍጥ ይህን እኮ የአክስትሽ ልጅ ወይ እህትሽ አረብ ሀገር ሄዳ እሳት እየተቃጠለች እሳት እየላሰች እያላከችልሽ አንቺ ቁጭ ብለሽ እየበላሽ ነው። ለእሷ አታስቢ፣ ለቤተሰብ አታስቢ። አይ ጉድ ቆንጆ ነህ። ምን አባሽ የገባሽ ቆንጆ ነህ። ስለ ቆንጆ ነው ያወራሁህ። ይሄ ህዝብ ነው ያልኳቸው። ይሄ ህዝብ እኔ የማወራው ሌላ እሱ የሚያወራው ሌላ። ከዚህ ህዝብ ጋር ተስማምተህ ልትስማማ አትችልም። ዝም ብለህ ነው የምትተው። በቃ እንደፈለግህ ተነጋግጥ ብለህ ትተው የሚሄድ ነው ያልኩት። ይሄ ከዚህ ህዝብ ጋር ተዳረቀ ሆስፒታል ለመግባት አልፈልግም ገና ያን እድሜ መውለድ ይፈልጋሉ፣ መዝመድ ይፈልጋሉ። ከዚህ ህዝብ ጋር አትችሎም። ግራ ስትለው ቀኝ ይልሃል፣ ቀኝ ስትሎ ግራ ይልሃል። ዛሬ በህይወት ይምሉ። ቲክታክ ላይ ብዙ የሚያሰቅቅ ቪዲዮዎችን አይቻለሁ፣ ብዙ የሚፈንፍን ቪዲዮዎችን አይቻለሁ። እንደ ዛሬ የሚፈነፍን ቪዲዮ አይቻላል ካካውን በእጁ የቀመሰ ዛሬ በህይወት ይሙሉ ሶሻል ሚዲያ ላይ አየሁ ለመጀመሪያ ጊዜ በህይወት ይሙሉ ማለት ነው ጥሩ ነገር እንደሰራ ደግሞ ሶሻል ሚዲ